በሰምል ወልድ የመንፈስ ቅዱስ አሃዱ አምላክ አሜን! እንኳን ለዚህ ችላት ለዚህ ሰዓት ሊቀ በላዊት ቅዱስ ሚካኤል በሰላም አደረሰን አደረሳችው። ይህ መልአክ ገናና ነው። መልአኩ ቅዱስ ሚካኤልን ያሳደጋችሁ እስኪ ጃን ጥላውን እጠፉት። አንድ ጊዜ ለተወሰነ ጊዜ እጠፉት። እስኪ ጃን ጥላችሁ እጠፉት። አንድ ጊዜ አንድ ጊዜ ጃን ጥላችሁን እጠፉት። ቅዱስ ሚካኤል እያችሁ ይመልከታችሁ። ያሳደጋችሁ መልአክ ማን ነው? ያሳደጋችሁ መልአክ ማን ነው? ያሳደጋችሁ መልአክ ማን ነው? ይህ ገናና መልአክ የአዲስ አበባ ከተማ ንጉስ፣ የአዲስ አበባ ከተማ ንጉስ ነገሥታቱ የሚበረከኩለት የሚሰግዱለት፣ ገጸ በረከትን አምጥተው የሚዘረግፉለት የሊቃውንት መናኸሪያ የካ ደብረ ሳህል ቅዱስ ሚካኤል። እንኳን ለዚች ዕለት ለዚህ ሰዓት በሰላም አደረሰን አደረሳችሁ። ይህ ቦታ የገነቡት ንግስተ ነገስታት ዘውዲቱ ናቸው። እኔና እናንተ ለዚህ ምን ሰርተንለታል? በአዲስ አበባ ከተማ የደብረ ሳይል ቅዱስ ሚካኤል አምስት ጋሻ መሬት ነበረው። ወደዳችሁም ጠላችሁ የዙሪያ ያለው ፎቅ በሙሉ የዚህ የገናናው መልአክ የቅዱስ ሚካኤል መሬት ነው። ያም አሁን ቤተ መንግስት እየተገነባው ያለው የሚካኤል መሬት ነው። ይሄ ተራራ የማን ነው? ንገሩኝ። የሚካኤል ነው። ጀግኖች ሲንበረከኩበት የነበረ ስዕለት ሰሚ ልብሱ እሳት ክዳኑ እሳት የሆነ መልአክ ነው። ይሄ አሁን ቅድም ህንጻው ቢሰራ ለሰሊሁም እንዳይሰራ ገንዘብ እንዳታወጡ። አቤት እግረኛ ወራውን ወሬ ፈረሰኛ አይደርስበት ይላል አባቶቻችን ልማት መስራት እስካሁን ብዙ የቤተ ክርስቲያኑ ሀብት ለተለያየ ግለሰብ ተሰጥቶ የነበረ በእግዚአብሔር ፈቃድ ግን በገብረው አስተዳዳሪ ዋና ጸሐፊ አማካይነት ንብረቶቹ እየተመለሱ ናቸው። አሁን ኑሰድ ማነሱ እንግሊዝ እንድነ መሬቱ የቅዱስ ሚካኤል መሬት ነው። ግርማዊ ቀዳማዊ ኃይለ ሥላሴ አስፈቅደው ለዚህ መልአክ ጠይቀው ለነዚያ እንዲሰጥ ያደረጉ ይህን የገናና መልአክ ነው። ሀያ ሁለት ማዞሪያ ብትሉ መገናኛ ብትሉ ወደዚያ ብትሉ፣ አንደኛ ይሄ ገናናው መልአክ ነው። ሁለተኛ ደግሞ የአዲስ አበባ ገናናው ማናት? መንበረ ፀሐይ እንጦጦ ቅድስት ማርያምና፣ ቅዱስ ራጉኤል ሐመረ ኖኅ ኪዳነ ምሕረት ናቸው የብረጽ ጽጌ ቅዱስ ስራኤል ገነተ ጽጌ ቅዱስ ጊዮርጊስ ቀጨኔ መድኃኒ ዓለም አስራ ሰባት አብያተ ክርስቲያናት የአዲስ አበባ እምብርት ደብሮች ናቸው። ግን ሊቀ መላእክት ግን ይበልጣል። ይሄ አጼ ኃይለ ሥላሴ ወዱት ነበረ፣ ነገስታቱ ወዱት ነበረ። ታቦቷ ክብረው በአጀብ እባካችሁ እዚህ ያላችሁ አትጋፉ አትጋፉ። እባካችሁ ይሄ ለለምነት መዳረግ ነው። እባካችሁ ጸጥታ አስከባሪዎች ያላችሁን አንድ ጊዜ ጸጥ አድርጉልን። እግዚአብሔር ከእናንተ ጋር ይሁን። ይህ መልአክ ይታደጋችሁ። ይህ መልአክ ሀሳባችሁን ይፈጽምላችሁ። ይህ መልአክ የተወለዱ ልጆቻችሁን ለቁም ነገር ያውቃላችሁ። ሀገራችንን ኢትዮጵያ ሰላም ያድርግልን። በተለይ የደብረ አስተዳዳሪን ጭምር የሰበካ ጉባኤው የሰንበት ትምህርት ቤት አባላት፣ በተለይ የየካ ወጣቶች የየካ ወጣቶች አበባ አስመስለውት እያከበሩት ያሉት እነዚህ ወጣቶች ናቸውና ከፍ አድርጋችን ሌላ ብላቸው አመስግናቸው ነ ወጣት ይዞ ነው ቤተ ክርስቲያን የሚሰራ። ከወጣቶች ጋር እንድሆን ሀሳባቸው ንቀበል። ጥምቀትን ጥምቀትን የሚያደርጓት የአዲስ አበባ ያሉ ወጣቶች ናቸው። አንደኛ ነንበሯን የካ ደብረ ሳህል ቅዱስ ሚካኤል ወጣቶች ናቸው። እናመሰግናቸዋለን። የሰንበት ትምህርት ቤት ወጣቶችም አይታችኋል፣ ሊቃውንትን የሚመስሉት እነሱ ልናመሰግናቸው ይገባል። እንግዲህ የካ ወጣት በየካ ደብረ ሳይል ቅዱስ ሚካኤል ያልተማረ አይገባም እዚህ ቦታ ላይ በአፈሳም አይገባም። ሊቃውንት ተመርምረው ተፈትሸው ነዚህ ንገቡ። አሁንም ሊቃውንቶች ብዙዎች ናቸውና፣ እነዚያም ሊቃውንቶችን እግዚአብሔር ይባርክልን፣ እግዚአብሔር ይጠብቅልን። እናመሰግናችኋለን እንወዳችኋለን። ቅድም በሰቢሆ ተብሎ ሲጠየቅ አንድም ሚሰጠ የለም፣ የተወሰነ ሰዎች አይቻለሁ። አሁን አይደለም አስገድላችሁ። ለወደፊቱ ለየካ ቅዱስ ሚካኤልን ብረዳለን ለምትሉ እጃችሁን አውጡ። ሚካኤልን ያሳድጋችሁ። ሚካኤልን የሚወዳችሁ ሁላችሁ ተባብራችሁ ይህ ገና ገና ላመላክ የጠየቁ ጥያቄ ተግባራዊ እናደርጋለን ስበሉ እናደርጋለን፣ በሉ ተግባራዊ እናደርጋለን። ይሄን ካደረጋችሁ በእርግጠኛ ይህን ይሄን እዚህ ጋር ያለ መናፈሻ እኔ ራሴ ጠበቃ ሁኜ እንደማስመልስላችሁ ላረጋግጥልቻለሁ። ይህ ቤት ተሰርቶ ያለ የማን ነው? እዛ አካባቢ ያለ ተሰርቶ የማን ነው? ማላቅን ጎልጉ የማውጣት ይችላል። ፋይል ስንት ጉድ አለ። ሰንበት የቤት ውስጥ ላይ ጉማሹ ተሽጦ ተለውጦ ምን ተብሎ፣ ወደላችሁም ጠላችሁም፣ ምሬቱ ካርታው የካደረሳይ ቅዱስ ሚካኤል ነው። ነገ ሚካኤል ያቸው ነው። እዚህ የተወለዱ ሰዎች እኮ ርቀት ይዘዋል በርቁምዛችሁ ሚካኤል እንዳትተው ወደሌላ ቦታ ተዛውራችሁ የሄላችሁ ያሳደጋችሁ መልአክ ማን ነው ማን ነው ያሳደጋችሁ እሱ ሚካኤል ነው ወዳ ለምትሉጃችሁ ነው ይህን ጃንጥላ ይዘው የሚመጡትን እዚህ መድረስ ስለማትችሉ ነው ያንጥላ አዙሩ ተብሎ የሚጠየቁ ማለት ነው። ስለዚህ አባታችን ይህ የተጀመረው ፕሮጀክት ለፍጻሜ እንዲበቃለት አሁንም ደግመን ደጋግመን፣ አሁን በሚሊዮን አዳራሽ የባሌ ጉባኤ እያሉ ነው ያሉ። እኛም የየካ ደብረ ሳህል ቅዱስ ሚካኤል መላው የአዲስ አበባ ሕዝብ የሚሰበሰብበት በሚሊዮን አዳራሽ እንድትዘጋጁ ጥሪ አስተላልፋለሁ፣ እናስተላልፋለሁ በሚሊዮን አዳራሽ የልማት ኮሚቴ በዓል በመጣ ጊዜ ዙ ላይ መራሮጥ ብቻ አይደለም፣ ተንቀሳቀሶ ሥራ እንዲሰራ ይህንንም ሰበካ ጉባኤውን ልማት ኮሚቴውን በጋራ ሁናችሁ ብትሰሩ በቅዱስ ሚካኤል ስም መልእክትን አስተላልፋለሁ። በተለይ ሚካኤልን እንዲ ወደዋለን ስወርሙላችኋችሁ ሚካኤልን ለዛሬ ዓመት ያደርሰን ያደርሳችሁ።

ብዙ ሀብታሞች አሉ አዲስ አበባ። ግን በዛ አጋጣሚ ገሌ ወቀሰ፣ ሰደበ እንዳትሉ እንጂ የሰፋት ቤት ጓጌ ማህበረሰብ እና የሰዶ ማህበረሰብ ላመሰግን እፈልጋለሁ። እያንዳንዱ ቤተክርስቲያን ነው የሚሰራው። በባለችው ቤተክርስቲያን አንዳንድ ባለ ሀብት ነው የሚሰራው። ሬድ ማ ሁሉ ስመ መጥራት አልችልም። ስንቶች ሁሉ ሁሉ በጣም ይመሰገናሉ። ይወደላሉ! የካሜ እናንተ ነው። በጥሩ ነገር እንድትመለከቱት አደራ እንላለን። ልማት ብዙ የቀረ የመቃብር ስምስም እንጂ የልማትን ስራ ስለሌለ አሁን የልማት ስራ ሆስፒታሉ ተገንብተው ህዝብን የሚያስደስት ህሙማንን የሚፈውስ ከጸበሉ ጎን ስለሆነ ይህ ሊቀመላይ ተጀምሮ ለፍጻሜ ያውቃል እንላለን። አባታችን በርቱ። ሰበካ ጉባኤ በርቱ፣ ወጣቶችን ወደ ቤያቸው። እኔም ያለው በመሀላችሁ አንዳንድ ነገር ካለ አስማማችኋለሁ፣ ችግርም ካለ አስታርቃችኋለሁ፣ ከጎናችሁ ነኝ። ጥያቄ የምጠይቁበት ውጭ ሀገር ሆኜ የገንዘብ እርዳታና ድጋፍ ለነዚህ ወጣችሁ ላደርግላችሁ ስለምችል እግዚአብሔር ከእናንተ ጋር ይሆንላል። በተለይ እንዴት ያሉ ወጣቶች እንዴት አሉ ትንታጎች ያሉ ልጆች ስለሆኑ በዚህ በጣም ነው የማመሰግናቸው። ሁሉ ቆይለ በቃ መጣፋን ተፍትባልኩ ወገባችሁ ተበተሰሩ ቁጭ ምለው እነዚህ ልጆች ግን ከአመት እስከ አመት የሚያገለግሉት እግዚአብሔር ባርካቸው እንላለን። በዓሉን የሰላም በዓል፣ የበረከት በዓል፣ የአንድነት በዓል ያድርግልን። እስቱ ሁለት እጃችሁን ከፍ አድርጋችሁ ነው ሁለት እጃችሁን አምላካችን ነው ይበለው ጦርነት፣ ጦርነት፣ ጦርነት ከሀገራችንን ያርቅልን። ጦርነት፣ ጦርነት ከሀገራችንን ያርቅልን። አንተ ቅዱስ ሚካኤል ሆይ ከፈጣሪ እንድታማልለን እንለምንሃለን። በአማራ ለው እመነት አምላካችን ሆይ አስወግድልን፣ መገዳለልን አርቅልን። ሰላምን ለኢትዮጵያ ላክላት። ይህ መላክ ይታደገን፣ ቅዱስ ሚካኤል ይታደገን፣ ቅዱስ ሚካኤል ይታደገን ዝናበ መረቱን አምላካችን ሆይ ላክልን ዝናበ ምሕረቱን። አምላካችን ሆይ በዛሬው ዕለት በዛሬው ዕለት የምህረት ዝናብ፣ የበረከት ዝናብ፣ የአንድነት ዝናብ፣ የመንፈስ ቅዱስ ዝናብ አምላካችን ሆይ ላክልን፣ ላክልን። ላክልን የገበሬውን ምህረትን፣ ቸርነትን ላክላችሁ። አምላካችን እግዚአብሔር ከሁላችሁ ጋር ይሁን። ልዑል እግዚአብሔር ሀገራችንን ኢትዮጵያ የሰላም ሀገር፣ የአንድነት ሀገር፣ የበረከት ሀገር፣ ሰውና እግዚአብሔር የምታረቅባት ሀገር ያድርግልን። ጦርነት ከምድራችንን ያርቅልን። እንደዚሁ ቅዱስ ሚካኤል በዛሬ ዕለት እንደተሰበሰበን ለሚመጣ ዓመት ለዚች ሰዓት ለዚች ዕለት በሰላም ያድርሰን። ቅዱስ ሚካኤል ሐሳባችሁ ምኞታችሁን ይፈጽምላችሁ። የተወለዱ ልጆቻችሁም ለቁም ነገር ያብቃላችሁ። ደስተኞች እንድትሆኑ ያድርግልን። አሜን። ወደ ዘመን ፈቃዱ በሰማይ እንደሆነች እንዲሁም በምድርቱ። የዕለት እንጀራችን ስጠን ዛሬ። በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና ወጣን ከክፉ ሁሉ አድነን እንጂ፣ ኃይል፣ ክብር፣ ጌትነት፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በአሳብሽ ድንግል ነሽ በስጋሽም ድንግል ነሽ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ብሩክ ነው። ጸጋን የተመላሽ ድንግል ሆይ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን፣ ኃጢአታችንን ያስተሰርልን ዘንድ አማልጅን።